አሰላሙ አለይኩም ወረህመቱላሂ በበረካቱ አሽረቃ ዩቲዩብ ተከታታይ ጓደኞቼ፣ እንዴት አመሻችሁ? ደህና አመሻችሁ እ አልሐምድሊላህ ሁሉ ነገር ሰላም ነው። ዛሬ እኔ ወስላው ተዋነኝ ማለት ነው። ዛሬ ትንሽ ደግሞ ይኸው ፈራርሽ ያለው ማለት ነው። ትንሽ ትንሽ ሻማም ሻማም ብሎኛል። ሻማም አቅርብ ያለው ማለት ነው። የአሽረቃ ዩቲዩብ ተከታታይ ሆናችሁ ላይክን ሼርን በማድረግ አበረታቱኝ። የመሸባችሁ የረፈደባችሁ ካላችሁ ደግሞ የደውል ምልክቷን በመንካት ቤተሰቡን ተቀላቀሉ። እወዳችኋለሁ ወዳጆቼ። ዛሬ ቡና ላፈላ ነው፣ ኢንሻ አላህ አብራችሁ ይሁኑ። እንዴት እንዳዘጋጀው እነግራችኋለሁ። እዚህ ጋር ይኸው እንደዚህ እያደረኩ እዚህ ጋር ፋንዲሻ ምታምር ፋንዲሻ ምንድን ነው አርጌያለሁ ማለት ነው። ገና ይኸው እዚህ ጋር አበባ ዲኮር ማለት ነው። አረቦቹ ዲኮር ይወዱ የለም እኔም ዲኮር፣ ማን ዲኮር አሁ ማን ይቀራል። እና ከአጀባችሁ ላይ ክሼር በማድረግ አብረታችሁን ውዶች። እዚህ ጋር አምሳሪያ ለማለች ማለት ነው። እያችሁ ስጦታ ናት ማለት ነው ውዶቼ ይኸው እዚህ ጋ ማለት ነው። አምሳሪያል አምሳሪያል አምሳሪያል ገና ኖረደም ይኸው። እኔ እዚህ ጋ ሻማ አለ፣ እዚህ ጋ ሻማ አለ፣ እዚህ ጋ ወርዳለ፣ እዚህ ጋ ደግሞ መከራለ ማለት ነው። እዚህ ጋ ትን ጥየዋ አለች፣ እዚህ ጋ ትን ጥየዋ ሁለት ነን ማለት ነው። ሁለታችንና አለ። መሃላችን ላይ ያለ ማለት ነው እና ከአጀባችሁ ላይ ቅሼር አድርጉት። ይሄንንም የፈነዳ ምንድነው አፍራረሽ አይደለም የፈረሽኩኝ ማለት ነው። የኔ ሰው እንደ ቤቱ እንጂ እንደ ጎረቤቱ እንደማይኖር ታውቃላችሁ አደል ውዶቼ። እና ሌላ ደግሞ ማሰምዳችሁ ነገር ማለት ነው። እንግዳ ላይ ቁጭ ብላችሁ ጀበና ገንፍሎ ገንፍሎ ላስቸገራችሁ ትምህርት ላስተምራችሁ ማለት ነው። ዛሬ የምሬ ነው ምላችሁ። እቺ ነገር እንደው ጀበና ገንፍሉ ላስቸግራችሁ ማለት ነው። ምንድነው የምታረጉበት? ጨቅጫቃ ባል ያረደው ስጋ ይገነፍላል አሉ። ግንፍል ግንፍል ግንፍል ያደርገዋላሉ። እንደዛ ሆኖ ለሚያስቸግራችሁ ቡና ስታፈሉ እኔ ልንገራችሁ፣ ስራችሁ ትጨርሳላችሁ ማለት ነው። ይሄን ነገር አይታችሁ ግን ላይ ታርጋላችሁ። ይኸው እዚህ ጋር ማንኪያ ታርጋላችሁ። ማንኪያ ካረጋችሁ ጀበናዋ ንቅንቅም ንቅንቅም አትልም ማለት ነው። ካላስ ሲፈላ ከዛ አምጥታችሁ ክዳኗን መክደል አሁን እየፈላ ነው። ምንም ነገር ማረግለት ነገር የለም ማለት ነው። ክዳን ስለሌለት ነው ደግሞ አትበሉ ክዳንማ አለኝ ላሳያችሁ። ውድኮ ነው ይኸው ክዳን አለው? እኔ እስከሚፈላ ድረስ ነው ኦኬ። ከዛ ደሞ ሳወርደው ደግሞ ታያላችሁ ማለት ነው። አብራችሁ ተከታተሉኝ ማለት ነው ውዶች። ፋንዲሻው ደሞ ይኸው እዚህ ጋር ስልኩ ምንድን ነው አላለም ማለት ነው። ይኸው እዚህ ጋር ሻማ ላብራ እንዴ ይታቀጠለኝ ነው። አይዋ ዛሬ ኢንሻአላህ ነገ ደግሞ ስራ ከተገኘልኝ ማለት ነው። ኢንሻአላህ ቢኢዝኒ ዱአ አድርጉልኝ፣ ስራ ርስቅን እንድረዝቀን ማለት ነው። በሰው ሀገር ማናችንም አያንግላተን ማለት ነው። እንደው ስራ ፈቶ ቁጭ ማለት በጣም ከባድ ነው። እኔ አሁን አስራ ሁለት ቀን ነው ማለት ነው። እንዴት በሽተኛ እንደሆንኩ ለራሴ ነው የማውቀው ማለት ነው። ያው አላህ ርስቃችን ያስፋለን፣ ርስቃ ልባብ ይከፈተልን፣ ለሁላችንም የሰው የሚያሰዋጋ አገድላለን ማለት ነው። ውዶቼ ዱአ አድርጉ ርስቃ አገር ልንግባ ብለን መንገድ ዝግ ነው። አገር ልንግባ ስንል እና ሁሉንም ነገር ደግሞ ስራም ታጥቶ አሳብ አሳብ ትሆናላችሁ። ከዛ ጭንቅላታችን ጣሳ ነው የሚሆነው እንደዚህ ሲሆን ማለት ነው እና አላህ ለስቀልባብ ይክፈትልን ይክፈትላችሁ ማለት ነው። ሀገራችንም አላህ ሱብሓነሁ ወተዓላ ሰላምን፣ አንድነትን ያምጣልን። አብራችሁኝ ትሆናላችሁ? ምንድነው በሉ ይፍራተ ዜጋ ይህን ይመስላል ማለት ነው። ረከቦት አላረኩም። መፈራረሽ ብዙም አልወድም እኔ፣ ያኔ ታውቃላችሁ፣ ብዙም አልወድም። በሳሁን ትንሽ ራሴ ሲያመኝ ችፍ ቡና ነው ሱስ ነው እያልኩኝ ቆይ ትንሽ ብዬ ምንድን ነው ስላልኩ ነው እላችኋለሁ። እና ላይክን ሼርን በማድረግ አበረታቱኝ እላችኋለሁ ውዶቼ። አብሽሮ፣ ውዶቼ ጀበናችን ፈልቷል። እንግዲህ እንከሰላችሁ እናደርጋለን የእርቤ ይህን ነው የሚያስተላል